ተውቃችን ወደ ገዳም እየሄድን ባስ ውስጥ ነው። ጥቁር ከመሆኑ በላይ አረዛዘሙ ቁጭ ብሎ እንኳ ይበልጠኛል። ገና መጥቶ አጠገቤ እንደተቀመጠ ነበር መለፍለፍ የጀመረው። ሁኔታው ቢያስጠላኝም፣ እየቆየ ሲሄድ ግን ወሬው እየጎመራ ድምፁ እየጣፈጠኝ አሳሳ ቆየ ሳበኝ መጥቶ ልክ ገዳሙ በር ላይ ባሷ ስትቆም ራሴን ደረቱ ላይ ተኝቼ አገኘሁት። ቃል ተነሽ፣ ይደርሰናል አለኝ በጎርናና ድምፁ። ብትትብ የተነሳው ገዳሚው መጎብኘት እቅድም ፍላጎትም ሳይኖረኝ ከአባቴ ንዝነዛና ጭቅጭቅ ትንሽ ለማረፍ የዘየድኩት ዘዴ ነው። ከጎን ያለው ወጣት ደግሞ ገዳሚ መመላለስ ልምድ እንዳለው ከወሬው ያስታውቃል። ዘውጌ ይባላል። ቀኑ እየጨላለመ ስለሆነ ከመኪና እንደወረድን መንገድ እየመራ ገዳሙ ድረስ ያደረሰኝ እሱ ነው። እኔ ምልሽ ግን ጋቢ ይዘሻል? ብርዱ ከባድ ነው። አዎ አለኝ። ግን አንተስ? አረ የለኝም። እንግዲህ ሲበርደኝ ማደሩ ነው። አረ እኔ በቃል ደግሞ ለአንድ ሌሊት አልኩት። ያ እንደረት መንተራስ ፈልጌ ይሁን አዘኛለት፣ ለጊዜው ለእኔም አልታወቀኝም እሺ ደስ ይለኛል፣ አለ። ካፌ ለቀም አድርጎ የገዳሙ ጸጥታ ያስፈራል። ገዳሙን ለመጎብኘት የመጡ ምዕመናን ግቢውን ሞልተው ግማሻችን ውጭ እንደምናደር ስለተነገረን ማረፊያ እየፈለገን አመቺ ቦታ ስናገኝ በቃ እዚህ ጋኑ ብዬ ጅባዬን አንጥፊ እንዳበቃው መጥቶ ዝርፍጣለ እኔም ምልህ ግን ወንድና ሴት ይቻላል? ኧረ ችግር የለም እዚህ ብዙ መጥቻለሁ። አያካብዱም ደሞ አታዩም? ሰው ሁሉ ተጨናንቁ መሀል እስኪደርስ እኮ ነው። ምክንያት ደረደረ። ሳላንገራግራ ምኝ ለመተኛት ለመተኛ ተደገፍኩት። እንዴት እዚህ እንደደረስኩ ባላቅም ከአባቴ ቅፉጭ ወንድ አቅፉኝ ሌላ ጠረንም ሸቶኛ ያቅም ዛሬ ግን ነገሩ ሌላ ነው። ሰፊው የወጠምሻ እጅ ላይ ተንተርሼ የጎረምሳ ላቦት እየማኩ በፍርሃትና ደስታ ልቤ እየነጠረች ነው። ዘውገ ደግሞ ማቀፍ ያውቅበታል። አተነፋፈሴን ተቆጣጥሮታል። ገዳምነቱን እስከዘነጋው ለስላሳ ድምፁን በጆሮዬ ላከ። ወደ ማላቁ ዓለም ሊጎትተኝ ሲታገል ይታወቀኛል። አለከለኩትም። ሁለት እሳት አብሮ በአንድ ሊነድ ሲቆሰቆስ የገዳሙ የነፋስ ሽውታ፣ የእግዚአብሔሩ ቁጣ፣ የሌሊቱ ግርማ ሊያበርዱ አልቻለም። ከንፈሩ ሰተት እያለ ቁልቁል ወደ አፊ ወላፍኑን አስቀድሞ ሲንደረደር ሊያስቆመ የሚችል ኃይልም አልተፈጠረም። የገዳሙ ገራገር ስር ጭር ጭር በሚሉ እንቁራሪቶች ድምፅ የታጀበ የከንፈር መማጠጥ ለመጀመሪያ ጊዜ ጆሮ ይሰማ። ሁለት ስስ ከናፍርት የበላይነትን ለመቆናጠጥ እግር ማረፊያውን ሲያጣ እጅ ሲነባረር ሰውነት ሲግል ገዳምነቱ ተረስቶ ዝሙት ሰደዱን ሲያጋግረው ዘውግ አልኩት። በለሰለሰ ድምፅ ወይ አለኝ። አንገቴ ስር ሽጉጥ እንዳለ ሽንቴ መምጣቱን ነገርኩት። እውነቴን ነው ከፍርሃት የመጣ መወጠር ነው መሰል። እንደነገርኩት ወዲያው እየመራ ወደ ጫካው ወሰደኝና ይሄው እዚጋ ብሎ ከአፉ ሳይጨርስ የረገጥነው መሬት አስጥሙን፣ መጨረሻ ወደ ሌለው ጥልቅና ጨለማ ጉድጓድ ውስጥ ገባን። ቃል ቃልዬ፣ ቃል ምንድን ነው? በእግዚአብሔር ቃል የት ሂደሽ ነው? ዘውገ ዘውገ፣ አድነኝ! ምን ውስጥ ገባን? ወይኔ መሞታችን ነው። ፈጣሪ ወይ ማረን! እየጮህን ሌላ ሶስተኛ ጎርናና ድምጽ ሰማን። ማን ነው እዚህ ያለው? ከየት ነው የመጣችሁት? እዚህ ለምን ገባችሁ? ከአዲስ አበባ የመጣ ነው። ለሽንት መተን ነው። የሰመጥ ነው። እባክ ከዚህ ያወጣን! እያለቀስኩ ለመንኩ። እዚህማ ያልበድል አይገባም። ኀጢአታችሁ በዝቶ ነው። ደሞም ንጹህ ካልሆናችሁ መውጫ የለም። በቃ እግዚአብሔር ተቀይሞን ነው። ደጁ መተን ዝሙት ሰርተናል፣ ተሳስመናል፣ አብረን ተኝተናል። ያረግኑን ሁሉ ቀበጣ ጥሪ። በቃ የሚምዘገዘግ ነገር ከአፋፉ እያፏጨ መቶ ጀርባችን ላይ ሲያርፍ ጮታችን እናቀለጥ ነው። እባብ እባብ እባብ! ዝም በሉ ወዲያ፣ ገመድ ነው ያዙትን፣ ነው ውጡ። አሁን ሰውየው እንደ ተቆጣ በያዝኑ ገመድ ረርቱን ያማጥን እንደ ውጣን፣ በጧፍ ብርሃን ጺማቸው ብቻ የሚታይ መለኩሴ አፋፉ ላይ ቁጭ ብለው ጠበቁን። በሉ ቁጭ በሉና ተረጋጉ። መቼስ እግዚአብሔር አትርፏቸዋል። እንግዲህ እዚህ ገዳ ሰው በአንድም በሌላም ሳይማር አይሄድምና እናንተ በዚህ ተፈትናችኋል። እርግጥ የሠራችሁት ነገር ነውር እጅግ ቢያሳዝንም የገባችሁበት ገደል ግን ለኃጢአታችሁ ቅጣት የተዘጋጀ ሳይሆን ይህቺ ቤተክርስቲያን ስትሰራ ዝናብ ለማቆር እግዚአብሔር በመብረቅ ያጉ ወደ ጉዳት ቦታ ናት። ከዚያ በኋላ አበው ደግሞ አሳምረዋት የመቅደሱን ስዕላት ለመሳል ቀለም መበጥበጫ አድርገዋታል። ዛሬ ደግሞ እንደናንተ ላሉት የንስሓቸው ቀለም መበጥበጫ ሆናለች። አያችሁ ገዳም ለመምጣት እግርና ብር መኪና ብቻ አይበቃም። ዋናው በልብ መምጣት ነው። ያለበለዚያ በአካልም በሀሳብን ዓለምም ተሸክማችሁ ከመጣችሁ እንዲህ የገዳም ዝሙት ውስጥ ትገባላችሁ። ይህችን ገዳም የቆረቆሩ አበው እኮ ዘመናዊነትን አያውቁም፣ በመንፈሳዊነታቸው ግን ይህንን ሰርተዋል። መንፈሳዊነት ስትበረቱበት እውቀትም ጭምር ነው። እውቀትና ዘመናዊነት ብቻውን ግን መንፈሳዊነት አይሆንም። ቢሆንም እናንተም ደጁን ባልደፈራችሁ ልጆቼ በዓለም የከፋውን ኃጢአታችሁን ለማራገፍ እንጂ በደሌ ለመጨመርም አትምጡም። ይህ የገባችሁበት ገደሌ ከሚያስፈራው እልፍ እጥፍ የምታስፈራው ሲውል አሰብ ስፋ እየጠበቃቻችሁ ነው። ከዚህ ጉድጓድ ለመውጣት ገመድ እንዳስፈለጋችሁ ንስሓም ከሲውል መውጫ ገመድ ነው። ከልብ ተመለሱ። ከልቡ ያልሆነ አማኝ ትንሽ ሲነካው ይደነግጣል እንጂ አያስተውልም። ገደሉ መወጣጫ ነበረው። እናንተ ግን ስለማታስተውሉ ገመዱን ላኩላችሁ። አሁንም መወጣጫችሁን ቤተ ክርስቲያንን አስተውሉ። ቁረቡባት፣ አስቀድሁባት፣ አስቀድሱባት፣ ማረፊያ አድርጓት እንጂ አትዘሙቱባት። ዓለምን እዚህ ድረስ ማምጣት ከተቻላችሁ በአዲስ ዘመን ገዳማችሁን በዓለም ገድማችሁ ታነጹ። ኃጢአቱን የሚሰውር አይለማም የሚተዋትና የሚናዘዝባት ግን ምሕረትን ያገኛል እንዲል መጽሐፍ አሁን ያለፈውን ትታችሁ እሳግቡ ገደል ውስጥ መውደቃችሁን አምናችሁ ለመውጣት እንደ ጣራችሁ፣ በኃጢአት እንደ ወደቃችሁ አምናችሁም ለመዳን ወደ እግዚአብሔር ጩኹ። ጠዋት ሲነጋ እስክንገናኝ አንተም በወንድ አንቀጽ አንቺም በሴቶቹ ቆዩ፣ ደህና አደሩ። ጸጥ ባለው ጨለማ ውስጥ እየተንቀጠቀጥን እንደቆምን በጨለማ ውስጥ አባ ሲሰወሩ፣ እየተደናበርን ከጫካው እንደወጣን እንተለያየን። ጠዋቱን ሁለታችንም በንሳት አጥበን ቀኑና ተቀብለን የመንፈሳዊነትን የጠዋት ፀሐይ በአንድነት ሞቀን ወደ ሀገራችን ገባን። የሚሽት ሰው የማይስት የሚምር አምላክ ባይኖር ምን ይሆን ነበር?